እንኳን ለመቤታችን ለቅድስት ድንግል ማርያም ዓመታዊ ክብረ በዓል በሰላም በጤና ደረሳችሁ። እንኳን አብሮ አደረሰን በረከት ወይደርብን እንዲናቸው ውድ ሰኒ ቤተሰቦች ሰላም ናቸው። እግዚአብሔር መስገን እንኳን ተወለክ ቡቡ እያለማየው ልጅ ሀፒ በርስቴ ቀሪ ዘመን እንደተባረከ እያድርግልህ። ሀሳባችሁን ምኞታችሁን የምታሳኩበት ዘመን እያድርግላችሁ። የቅመሙ አገላለጽ በጣም ነው ደስ የሚለው። በነገራችን ላይ የፖሰተችው ማለት ነው፣ ስንት ሰዓት መሰላችሁ? አስር ሰዓት ማለት ነው። ኖቲፊኬሽን ሲመጣልኝ ሳየው ሚኒቱ አስር ሰዓት ነበረ ማለት ነው። እንቅልፍ አልተኛችም ማለት ነው። የኔ እናት በጣም በቃ የመጣናትን የሚቦድስ ጽሁፍ ነጻው እየጻፈችለት ቅመምዬ፣ የኔ ደስታ፣ የኔ ያለ አንተ የሚመስል በዚች ምድር የለም። ስማኝማ፣ እንኳንም አወቅኩ፣ እንኳንም ወለዱክ፣ እንኳንም አሉ ብሩክ እሰየን ያለም እንዳንተ አይነት ሰው ጭራሽ እኮ የለም። ያቺን ቀን ወደድኳት፣ አንተን እያወቅኩበት ያጎረስከኝ እለታ፣ ድንገት የገባንለት በሰዎች እይታ፣ ያቺ ቀን ትባረግ፣ ልክ እንደ ስም ትሆንልኝ ብሩክ፣ የኔ የልቤ ካውያ እንኳን ተወለድክ የኔ አስተዋይ፣ የኔ አርቆ ሐሳቢ፣ የእናቱ ልዑል፣ የእናቱ ጀግና፣ የቀረው የቀረው እድሜክ የተባረከ ይሁንልክ በደስታ በሰላም በፍቅር እና በጤና ነፍ አመት ኑርልኝ። ሁሌም በስኬታማ ሁንል ስኬታማ ሁንልኝ። ደስታ እንጂ ሀዘን አልየብክ። እግዚአብሔር ከፊት ይቅደም እቅፍ ድግፍ አድርጋ ታኖርክ ትጠብቅ እናታችን እመቤታችን ቅድስት ድንግል ማርያም በዚህ በሐዘንህ በሐዘንህ በብቸኝነት ሰዓት አለሁልህ ትበልህ የኔ ውድ እወድሃለሁ ብለዋለች። እንግዲህ በጣም ደስ ይላል። አቤት አገላለጽ ቅመሟ ማለት ነው። በጣም ደስ የሚል አገላለጽ ነው። የገለጽ ያልችለት ማርያምን ያወቀችው የተዋወቃት ያ ኦዲየንስ ነው። ያቺ የአንድ ጉርሻ ለዚቻ አድርሳቸዋለች። ኦዲየንስ የእውነት አንዳንዴ ጥሩ ስራ ትሰራላችሁ፣ በዚያም ያክል ደግሞ እንደዚህ እንትን ብላችሁ ታፋታላችሁ፣ ታጣላ ያላችሁ፣ ታለያያላችሁ ማለት ነው። ይሄ ነው መጥፎ ነገራችሁ እንጂ የእውነት ጥሩ ነገራችሁ ጥሩ ነው። እንደዚህ ጥሩ ነገር ስትሰሩ ማለት ነው። በሰራችሁ ትማክል መጥፎ ነገር ባትሰሩ ጥሩ ነው ማለት ባታለያዩ ማለት ነው። ለማንኛውም በደንብ የልቧን የተናገረችው። እንግዲህ ትናንትና ትንሽ በዛም በዛም ለመመለስ ፈልጋ ነበረ። ነገ አልገኝም ከጋሽዬ ጋራ ቀጠሯለኝ እያለችው ነበረ። እሷ ያው የዛሬ እየተዘጋጀች ነበረ። እንግዲህ እሱም ቲክቶኮ ሂስቶሪ ላይ አስቀምጧል። ሁላችሁም ተመስገን አምላኬ ይቺን ቀን ላሳየኸኝ፣ ሁላችሁም አመሰግናለሁ ወዳችኋለሁ ብሏልና እንግዲህ ቀሪ ዘመን የተባረከ እያደረገልክ የእውነት የሰው ሞደድ ይስጣችሁ። ቲክቶኩ ማለት ነው ሂስቶሪውም በቃ ፉል ናይለው ሀፒ በርዝዴይ የሚለውን ማለት ነው። እና እንግዲህ ሰው ሲወዳችሁ እንዲ ነው ማለት ነው። ማታ እንጠብቃለን። ፕሮግራሙ ማለት ነው። አይሆፕ ደስ እንደሚል ተስፋ እናደርጋለን። በዛውንም ሰርፕራይዙ ምን እንደሆነ ማለት ነው። እና ቅመምዬ፣ ትላንትና ትንሽ አሳዝንሽኛል የምር አሳዝናኛለች፣ ስታለቅስ ማለት ነው። እምቦ አቅርር አለኩ አይኗ ላይ ይኔነት ይህኔነት። ኤኒዌይስ፣ ማታ እንጠብቃለን ማለት ነው። ለቤት አዲስ የሆናቸው ሰብስክራይብ ላይክ እያደረጋችሁ ቤተሰብ ሁኑ። የቆያችኝ እንኳን ደህና ቆያችኝ። በኮሜንት የምታበረታቱኝ አላችሁ በጣም ነው ማመሰግነው፣ እግዚአብሔር ያክብርልኝ። አስራ ሁለት ሺህ አድርሳችኋል እና በጣም ነው ማመሰግነው። ክብር አድልልኝ ማለት ነው። ሰላማችሁ ይዛለኝ። ሀገራችን ሰላም ያድርግልን። ሁሉም ነገር ሀገር ሰላም ሲሆን ነውና፣ ለሀገራችን በየእምነታችሁ ጸልዩ ማለት ነው። ሀቭ ኤ ናይስ ዴይ ኦል ኦፍ ዩ ጋይስ አይ ላቭ ዩ ሶ መች